ከአሰሪው መጋዘን እቃ ለደንበኞች እንዲጭን የታዘዘው ግለሰብ ንብረቱን እያወጣ ሲሸጥ ተይዞ በስርዓት እንዲቀጣ ተወሰነበት። ዋና ሳጅን ፈለጉ ሻሻግሬ ዝርዝር አላት። ተከሳሽ ንብረቱን በተሽከርካሪ እያወጣ ሲሸጥ የተያዘው በጉለሌ ክፍለ ከተማ ወረዳ ዘጠኝ አካባቢ ነው። የጉለሌ ክፍለ ከተማ የፓስተር አካባቢ ፖሊስ ጣቢያ የወንጀል መርማሪ ረዳት ኢንስፔክተር ባንተ ጊዜ ባዩ ተከሳሽ መሐመድ ፋይሰል ለበርካታ ጊዜያት በድርጅት ውስጥ ተቀጥሮ ሲሰራ መቆየቱን ገልጸው፣ ከመጋዘን ውስጥ የነበረውን የውሃ ማፋሰሻ አሸንዳ ለደንበኞች እንዲጭን በታዘዘበት አጋጣሚ ለግል ጥቅሙ በማሰብ በተሽከርካሪ ጭኖ ሲሸጥ ፖሊስ ይዞ አስፈላጊውን የማጣራት ስራ ሰርቷል። ከመጋዘን እቃ ጭነህ አምጣ ተብሎ ከተላከ በኋላ እቃውን ጭኖ የተባለውን እቃ ጭኖ ከላከ በኋላ ሳይፈቀድለት በራሱ በላዳ ታክሲ ወደ ሰባት ማዳበሪያ የውሃ አሸንዳ በአየር ላይ ክፍለ ሀገር የሚመጡ ነጋዴዎች ለነሱ ሸጫለው የሚልበት ሁኔታ ነው ያለው አቤቱታ የግል ተበዳይ ካቀረበ በኋላ ምስክሮችን አሰባስበን ማስረጃዎችን ካሰባሰብን በኋላ በዋናነት በላዳ ታክሲ ጭኖ ይዞ ሲሄድም በአካባቢው ላይ በነበረ ካሜራ በተነሳው ካሜራ አማካኝነት በሱ ማስረጃዎችን አሰባስበን ለአቃቢ ህግ ለክፍሉ አቃቢ ህግ በማቅረብ በጉለሌ የመጀመሪያ ደረጃ ፍርድ ቤት አርትዲ ችሎት ቀርቦ ፈጣን ችሎት የተወሰነበት ሁኔታ ነው ያለው። ጉዳዩን ሲከታተለው የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት የመናገሻ ምድብ ሁለተኛ የወንጀል ችሎት ተከሳሹን ያስተምራል፣ ሌሎችን ያስጠነቅቃል በማለት በአራት ዓመት ከ15 ቀን እስራት እንዲቀጣ ውሳኔ ያስተላልፎበታል። አሰሪዎች ሰራተኞችን በሚቀጥሩበት ጊዜ ተያዥ ያላቸው መሆኑን ማረጋገጥ ይገባቸዋል ያሉት ረዳት ኢንስፔክተር በአንተ ጊዜ ባዩ ሰራተኞችም የሚጣልባቸውን እምነት በሚገባ መወጣት ይኖርባቸዋል ሲሉ መልእክታቸውን አስተላልፈዋል ሰራተኞችም የማስተላልፈው እንደዚህ ያሉ ድርጊቶች ግለሰቦች አምነዋቸው በታማኝነት ሲልኳቸው የታመኑትን ነገር ከማቅረብ ሳይፈቀድላቸው በራሳቸው ፍላጎት የሚያደርጉትን ነገር እንዲታቀቡ ነው እና ሲደረስበት ግን ወንጀል መሆኑ ቅጣትም እንደሚያስተላልፍ እንዲማሩ ነው፣ ከዚህ የማስተላልፈው መልክት።